የኤልዛቤልና የአክዓብ ታሪክ። የደም ጠብታዎች በቤተ መንግሥቱ ግንብ ላይ በላይ ተረጨ። የንጹህ ሰው ደም መሬት ተናራሰ። የውሾች ጩኸት በሌሊት ተስተጋባ። ያቺ ቀን በታሪክ መዝገብ ላይ በጥቁር ቀለም ተጻፈች። ኤልዛቤል ስሟ ሲጠራ የሚዘገንን በክፋት የተሞላ በሴራ የተጠነሰሰ በእግዚአብሔር ላይ ያመጸ ልብ ባለቤት በቷ የምትመካ በሥልጣኗ የምትደነፋ በኃጢአቷ የምትረካ ንግሥት ባሏን በክፋት መንገድ የመራች የእግዚአብሔርን ነቢያት ያሳደደች ንጹሑን ናቡቲን ያስገደለች ጨካኝ ሴት። በእስራኤል ምድር ላይ እንደ እሳት የተዛመተው የጣዖት አምልኮ፣ የፍትሕ መጓደል፣ የጭካኔ ተግባር ሁሉ የእርሷ የእጅ ሥራ ውጤቶች ነበሩ። ከኔ በላይ ማናላ የሚል ትዕቢት በልቧ ነግሦ የእግዚአብሔርን ቁጣ ቀሰቀሰች። ሆኖም ግን ማንም ከእግዚአብሔር ፍርድ ሊያመልጥ አይችልም። የነቢዩ ኤልያስ ትንቢት እንደ መብረቅ ወረደ። የፍርዱ ቀን ተቃረበ። ኤልዛቤል አይኖቿን ተኳለች፣ ራሷን አስጌጠች፣ በመስኮትም ሆነ ሞቷን ተመለከተች። በዙፋኗ ላይ እንደተቀመጠች ያበቃላት መስሏት ነበር። ግን ማን ከእግዚአብሔር እጅ ያመልጣል? በድንገት የሰረገላዎች ድምፅ ተሰማ። የኢዩ ሰይፍ አብረቀረቀ። ያን ጊዜ የፍጻሜዋ ዜና ተሰማ። በመስኮት በኩል እጣፋንቷ ምን ይሆን? ከክፍሉ ውስጥ የሚመጣው ድምጽስ የማን ይሆን? ከዚህ ታሪክ ጋር አብረን እንጓዝ። ታሪክ ራሱ እንደሚደግም ይነገራል። በቅዱሳን መጻሕፍት ውስጥ የሰፈሩት ምሳሌዎች በአንድ ወቅት ብቻ ተጽፈው የሚያልፉ ታሪኮች አደሉም። እነዚህ በቤተ ክርስቲያን ውስጥ በየዘመናቱ የሚከሰቱ የቤተ ክርስቲያንን ጉዞ የሚያንጸባርቁ አካላት ናቸው። ለክፉም ሆነ ለበጎ ምሳሌ ተደርገው የተጻፉት እነዚህ ታሪኮች ቤተ ክርስቲያን በሚያጋጥሟት የመከራና የደስታ ዘመን ውስጥ ይፈጸማሉ። የቅዱሳንን ስደትና በቤተ ክርስቲያን ላይ የሚደርሰውን መከራ ለማስረዳት ከሚቀርቡ ታሪኮች መካከል ዋነኛው የኤልዛቤል ታሪክ ነው። በተለይ በቤተ ክርስቲያን ላይ ለሚደርሰው መከራ ሰይጣን በመጽሐፍ ቅዱስ ውስጥ በተለያዩ መንገዶች ተመስሎ እንደሚገለጥ እናስተውላለን። ለምሳሌ በእንስሳት ሲመሰል በእባብ፣ በዘንዶ፣ በጊንጥ፣ በአንበሳና በመሳሰሉት እንስሳት ይገለጻል። ሰይጣን በሰው ሲመሰል ደግሞ በቀጥታ በኤልዛቤል ይወከላል። በመጽሐፍ ቅዱስ ውስጥ ኤልዛቤል የሚለው ስም 23 ጊዜ ተጠቅሷል። ከእነዚህ ውስጥ ሀያ ሁለቱ በብሉ ኪዳን ላይ ሲገኙ የቀረው አንድ ጊዜ ደግሞ በአዲስ ኪዳን ተጽፎ ይገኛል። ኤልዛቤል ማናት? ስለ ኤልዛቤል ታሪክ ትክክለኛ ግንዛቤ ለማግኘት በመጀመሪያ ስለ ንጉሥ ታሪክ በአጭሩ ማንሳት ያስፈልጋል። የመጽሐፍ ቅዱስ ማብራሪያ እንደሚያሳየው ይህ ንጉሥ እግዚአብሔርን ያልታዘዘና ሕዝቡን እያሳተ ክፉ ሰው ነበር። ስሙም አክዓብ ይባላል። አክዓብ የእስራኤልን ሰሜናዊ መንግሥት ይገዛ ነበር። በንግስና ዝፋኑም ላይ ለ22 ዓመታት ያህል ቆይቷል። ይህም በጊዜው ከክርስቶስ ልደት በፊት ከ874 እስከ 853 ዓመተ ዓለም አካባቢ ነው። የቅዱሱ መጽሐፍ ተርጓሚዎች እንደሚሉት አክዓብ በመጽሐፍ ቅዱስ ውስጥ የሚታወቀው እስራኤልን ወደ ኃጢአታ ዘግት በመምራት ነው። እስቲ የአክዓብ ጥፋቶች በዝርዝር እንመልከት። አክዓብ ለፈጸማቸው በርከታ ኃጢአቶች ዋነኛው ምክንያት ኤልዛቤል የተባለችውን ሴት ማግባቱ ነው። ኤልዛቤልን አክዓብ ያገባው በእስራኤል ላይ ከመንገሱ በፊት ነው። ይህ የተበከለ ጋብቻ አክዓብ ከመንገሱ በፊት በራሱ ላይ፣ ከነገሰ በኋላ ደግሞ በሕዝቡ ላይ ላደረሰው ከፍተኛ ጥፋት ምክንያት ሆኗል። አክዓብ ኤልዛቤልን ሲያገባ አባቷ በአል ለተባለ ጣዖት ካህን እንደነበር ያውቃል። ከዚህም በተጨማሪ ያገባት የጣዖት ካህኑ ልጅ ኤልዛቤል አዎትም፣ በግልጽ የምታመልክና በአደባባይም የምታስፋፋ ሴት ነበረች። ኤልዛቤል ከእስራኤል ወገንም አደለችም። አክዓብ ግን ይህን ሁሉ እያወቀ ኤልዛቤልን አገባ። ይህ የአክዓብ ድርጊት ለእግዚአብሔር ትእዛዝ ምን ያህል ደንታቢስና ቸለተኛ እንደነበር ያሳያል። መጽሐፍ ቅዱስ እንደሚነግረን ንጉሥ አክዓብ ኤልዛቤልን እንዳገባ ወዲያውኑ እርሷ ለምታመልከውና አባቷ በክህነት ለሚያገለግለው በዓል ለተባለ ጣዖት ሰገደ። እንዲያውም በሰማርያ ለዚህ ጣዖት ቤተ አምልኮ ሰራለት፣ መሰዊያም አቆመለት። በዚህም ብቻ አላበቀም፣ የአሼራንም ምስል ሰርቶ አቆመ። ሌላው የንጉሥ አካብ ጥፋት ደግሞ የንግሥና ሥልጣኑን ለሚስቱ ለኤልዛቤል አሳልፎ መስጠቱ ነው። ኤልዛቤል በንጉሡ ሥልጣን ትፈረጥምና ትቆርጥ የወደደችውንም ታደርግ ነበር። ይህንን አጋጣሚ በመጠቀምም ንጹሐንን አስገድላለች፣ ቅዱሳንም አሳዳለች። እዚህም በዋነኝነት የሚጠቀሰው ታላቁን ነቢይ ኤልያስን አስፈራርታ ከነበረበት እንዲሸሽ ማድረጓ ነው። የአካብ በሚስት ቁጥጥር ስር መውደቅ የእግዚአብሔር ቃል ሲገልጸው በሚስቱ በመመራት ራሱን ለኃጢአት የሸጠ እንደ አካብ ያለ የለም ይላል። አሁኑ ወደ ዛሬው የዳሰሳችን ማዕከል ወደ ሆነችው ኤልዛቤል መለስ ኤልዛቤል በአካብ ቤተ መንግሥት ውስጥ ዋነኛ የወንጀል አነሳሽና አቀነባባሪ ነበረች። በዓል የተባለውን ጣዖት ያስተዋወቀችውም እርሷው ናት። በዓል በጥንት ዘመን በከነአንና በፊንቄ መለክ የነበረ የታወቀ የጣዖት ስም ነው። በመሳፍንት ዘመን የበዓል አምልኮ ወደ አይሁድ ሃይማኖታዊ ሕይወት ዘልቆ ገባ። በአካብ የግዛት ዘመን ደግሞ የበዓል አምልኮ በእስራኤል ውስጥ ተስፋፋ። ድርጊቱም በይሁዳ ላይ ተጽዕኖ አሳደረ። የተለያዩ ግዛቶች በዓልን በተለያየ መንገድ ያመልኩት ነበር። የጣዖቱን የተለያዩ ባህሪያት በማጉላት በተለያዩ የሀገሪቱ ክፍሎች የበዓል አምልኮ በተለያዩ ቡድኖች በስፋት ይካሄድ ጀመር። በዓል የተባለው ይህ ጣዖት ተፈጥሮና ተግባሩ ከአሞራውያን አምላክ ከሆነው ሃዳድ ጋር በእጅጉ ይመሳሰላል። ኤልዛቤል እግዚአብሔርን ያመልከ በነበረው ማህበረሰብ መካከል አዲስ ጣዖት ስታስተዋወቅ በምስጢር ወይም ተደብቃ አልነበረም። እንዲያውም በቤተ አራት መቶ የባዕልና 450 የአሽራ ነቢያትና ጠንቋዮች ተመግብ ነበር። ቀደም ሲል እንደገለጽኩት ንግስቲቱ በንጉሱ ስልጣን ላይ የነበራት ጣልቃ ገብነትና የፈላጅ ቆራጭነት ሚና ለህይወቷ ፍጻሜ ምክንያት የሆነውን ሴራ እንድትፈጽም አድርጓታል። መጽሐፍ ቅዱስ ይህንንም ፍጹም ጭካኔና አረመኔዊነት የተሞላበት ታሪክ እንዲህ በማለት ይታርከዋል በአካብና በኤልዛቤል ቤት አጠገብ ናቡቴ የሚባል አንድ ሰው ይኖር ነበር። ይህ ናቡቴ የተባለ ሰው የወይን ቦታ ነበረው። አንድ ቀን ንጉሱ አካብ ወደ ጎረቤቱ ናቡቴ ሄዶ የተናገረውን መጽሐፉ ሲገልጥ እንዲህ ይላል፤ አካብም ናቡቴን፣ የወይን ቦታህን በቤቴ አቅራቢያ ስለሆነ የአትክልት ቦታ አደርገው ዘንድ ሰጠኝ፤ በምትኩ ከዚህ የተሻለ የወይን ቦታ እሰጥሃለሁ፤ ወይም ደግሞ ከፈለክ የግምቱን ገንዘብ እሰጥሃለሁ ሲል ተናገረው።

የአባቶችን ርስት ለአንተ ሰጥ ዘንድ እግዚአብሔር ያርቅልኝ አለው። ናቡቴ የአባቶች ርስት አልሰጠህም ብሎ ስለተናገረው አክዓብ ተቆጥቶና ተናዶ ወደ ቤቱ ገባ። በአልጋውም ላይ ጋደም ብሎ ፊቱን ሸፈነ፣ እንጀራም አልበላም አለ። ሚስቱም ኤልዛቤል ወደ እሱ ቀርባ እንጀራ የማትበላውና ልብ ያዘነው በምን ምክንያት ነው ስትል ጠየቀችው። እርሱም ለናቡቴ የወይን ቦታህን በገንዘብ ሽጥልኝ ወይም ደግሞ ከፈለግ ክሌላ ሌላ የወይን ቦታ እሰጥሃለሁ ብዬ የተናገርኩት እርሱ ግን የወይን ቦታ ይህን አልሰጥህም ብሎ መለሰልኝ አላት ሚስቱም ኤልዛቤል አሁን የእስራኤልን መንግስት የምትገዛው አንተ ነህ ተነስ እንጀራ ብላ ልብህን ደስ ይበለው እኔ የናቡቴን የወይን ቦታ አሰጥሃለሁ አለችው በአክዓብም ስም ደብዳቤዎችን ጻፈች በንጉሱ ማህተምም አተመቻቸው ደብዳቤዎቹም በከተማ ውስጥ ከናቡቴ ጋር ወደሚኖሩ ሽማግሌዎችና መኳንን ተላከች እዚህ ላይ አንድ ማስታወሻ ለመከላከል በእስራኤል ላይ ንጉስ የሚሆን ሰው ስልጣኑ የተወሰነው ነው። በዚህም ምክንያት የማንንም ሰው ርስት በጉልበት የመንጠቅ መብት የለውም። አካባብም ይህንን በሚገባ ስለሚያውቅ ነው ናቡቴን በጥቅም ለማግባባት የሞከረው። ይህ እቅዱ ሳይሳካለት ሲቀር ደግሞ በብስጭት ወደ ቤቱ ተመለሰ። ኤልዛቤል ግን ለእስራኤል ሥርዓትና ደንብ ባዕድ ስለሆነች ደንታም አይሰጣትም፣ እንዲያውም ተቃራኒ ናት። ንግስናውን በማጣጣል በጭካኔ በተሞላ ንግግርና ድርጊት ሐሳቡን ስታስፈጽም እናያለን። የመጽሐፉ ታሪክ እንዲህ ይቀጥላል። ሁለትም ምንም የማይጠቅሙ ሰዎችን በፊቱ አስቀምጡና እግዚአብሔርንና ንጉሱን ሰድቧል ብለው እንዲመሰክሩበት አድርጉ ከዚያም ማውጠታችሁ እስኪሞት ድረስ ውገሩት ብላ ጸፈች። በከተማውም የሚኖሩ የከተማው ሰዎች ሽማግሌዎችና ክበርቶች ኤልዛቤል እንዳዘዘቻቸውና በላከችው ደብዳቤ ላይ እንደተጻፈው ሁሉ አደረጉ። ወደ ኤልዛቤልም እንዲህ የሚል መልእክት ላኩ፣ ናቡቴ ተወግሮ ሞቷል። ኤልዛቤልም ናቡቴ እንደተወገረና እንደሞተ ስትሰማ ለአካብ እንዲህ አለችው፣ ናቡቴ ሞቷል፣ በሕይወት የለም። ስለዚህ በገንዘብ ሊሰጠህ እንዲህ ያለውን የናቡቴንያዊን ቦታ ተነስተ ውረስ። አክአብም ናቡቴ መሞቱን በሰማ ጊዜ የወይን ቦታውን ለመውረስ ወደ ናቡቴ የወይን ቦታ ለመሄድ ተነሳ። አንደኛ ነገሥት ሃያ አክዓብና ኤልዛቤልን በማን አለብኝነትና በስልጣናቸው ተመክተው የፈጸሙትን በደል ቅዱስ እግዚአብሔር ተመለከተ፣ ሊቀታቸውም ወሰነ። ቀጥሎ ስለተፈጸመው ነገር መለኮታዊው መጽሐፍ እንዲህ ይላል። የእግዚአብሔር ቃል ወደ ኤልያስ እንዲህ ሲል ደረሰው። ተነስና በሰማርያ የሚናየውን የእስራኤልን ንጉሥ አክዓብን ለመገናኘት ውረድ። እነሆ ሊወርሰው በወረደበት በናቡቴ የወይም ቦታ ውስጥ ታገኘዋለህ። እንዲህም ብለ ንገረው እግዚአብሔር እንዲ ይላል ገድላ ወረስ ከሆነ እግዚአብሔር እንዲ ይላል፣ ውሾች የናቡቴን ደም በላሱበት በዚያው ቦታ ያንተንም ደም ውሾች ይልሱታል። አክዓብም ኤልያስን ጠላቴ ሆይ አገኛኸኝ ሲል ጠየቀው። ኤልያስም እንዲህ ሲል መለሰለት አግኝቼሃለሁ፣ ምክንያቱም በእግዚአብሔር ፊት ክፉ ነገር ለማድረግ ራስህን ሽጠሃል። እነሆ ክፉ ነገር አመጣብሃለሁ፣ በሥራህም ስላስቆጣኸኝ። በእግዚአብሔር ፊት ክፉ ለመስራት ራሱን እንደሸጠውና ሚስቱ ኤልዛቤል እንዳ አነሳሳቸው። እንደ አካባቢ ያለ ማንም አልነበረም። ጣዖትን ለመከተል እጅግ አጸያፊ ነገር ፈጽመዋል። ከኛ በላይ ማንም የለም ብለው ያስቡ የነበሩት እነዚህ ልበደንዳና ባልና ሚስት ፀሐያቸው በፈነጠቀችበትና ጁፋናቸው በጸናበት ዘመን ካሳደዷቸው ቅዱሳን መካከል አንዱ በሆነው በታላቁ ነቢይ ኤልያስ በኩል እውነተኛው ዳኛ ልዑል እግዚአብሔር የፍጻሜያቸውን ትንቢት ነገራቸው። የማይናገረውን የማያደርግ የተ ናገረውንም የማይረሳ አምላካችን በነቢዩ በኩል ያስተላለፈው ትንቢት ጊዜውን ጠብቆ ተፈጸመ። ነገሩም እንዲህ ነው። የኤልዛቤል ባል አክአብ ከሶርያ ጋር ጦርነት ገጠመ። ድል ያልቀናው የእስራኤሉ አክአብ በዚህ አስቸጋሪ ውጊያ መካከል የዘየደውን አንድ ያልተሳካ ዘዴና ፍጻሜውን መጽሐፈ ነገሥት ቀዳማዊ በሃያ ሁለተኛው ምዕራፍ ላይ እንዲህ ሲል ይተርከዋል። የእስራኤልም ንጉሥ ኢዮሳፍጥን ልብሴን ቀጅሬ ወደ ጦርነት እገባለሁ አንተ ግን ልብስህን እንደለበስ ሆና አለው። የእስራኤልም ንጉሥ ልብስቱን ለውጦ ወደ ጦር ሜዳ ገባ። የሶርያም ንጉሥ ሠላሳ ሁለቱን የሰረጎሎች አለቆች ከእስራኤል ንጉሥ በቀር ትንሽም ሆነ ትልቅ ከማንም ጋር አትዋጉ ሲላዟቸው ነበር። የሰረጎሎች አለቆችም ኢዮሳፍጥን ባዩ ጊዜ በእርግጥ የእስራኤል ንጉሥ እርሱ ነው ብለው ስላሰቡ ሊወጉት ከባቡት ኢዮሳፍጥም ጮኸ። የሰረገሎችን አለቆች የእስራኤል ንጉሥ እንዳልሆነ ሲያውቁ እርሱን ከማሳደር ተመለሱ። አንድ ሰውም በዘፈቀደ ቀስቱን ስቦ የእስራኤልን ንጉሥ በጥሩ ልብስ መጋጠሚያው መካከል ወጋው። ንጉሡም ሰረገለኛውን ተወግቻለውና፣ መለሰ ከጦርነት አውጣኛ አለው። በዚያም ቀን ውጊያው ተፋፋመ። ንጉሱም በሶርያውያን ፊት በሰረገላው ላይ ተደግፎ ሞተ። የቁስሉም ደም በሰረገላው ውስጥ ፈሰሰ። ፀሐይ ሲፍት ጥቅምት በሰራዊቱ መካከል ንጉሱ ሞቷልና እያንዳንዱ ወደ ከተማውና ወደ አገሩ ይመለስ የሚል ጩኸት ተሰማ። ወደ ሰማርያም ይዘውት መጡ። ንጉሱንም በሰማሪያ ቀበሩት። ሰረገላውም አመንዝሮች በሚታጠቡበት በሰማርያ ኩሬ አጠቡት። እግዚአብሔርም እንደተናገረው ቃል ውሾች ደሙን ላሱት። እግዚአብሔርን የማይፈረውና ሰውን የማያፍረው አክአብ ምስኪኑ ናቡቴ ላይ እንደፈጸመው ያለ በደል ደረሰበት። ከሞቱ ሰዎቹ አሟሟት እንዲሁ ደም እንዳፈሰሰ ደሙ ፈሰሰ። የናቡቲን ደም ውሾች እንዲልሱ እንዳደረገ የእርሱንም ደም ውሾች ላሱት። ከሁሉ የከፋው ግን አክዓብን ስትመራው የነበረችው የሚስቱ የኤልዛቤል ፍጻሜ ነው። ከአክዓብ ሞት በኋላ ነቢዩ ኤልያስ ወደ ብሔረ ሕያዋን አረገ። በእርሱም ፈንታ ተተክቶ ደቀ መዝሙሩ ኤልሳ የነቢይነት አገልግሎቱን ተያያዘው። የኤልያስ ደቀ መዝሙር ኤልሳ በሚያገለግልበት ዘመን የኤልዛቤል ልጅ ኢትዮራም በእስራኤል ላይ ነገሰ። የእግዚአብሔር የቅጣት በትር ግፈኞችና ጨካኞችን ሳትቀጣ አትቀርምና የአክዓብና እና የኤልዛቤል ልጅ ኢዮራም በነክስና ላይ ሳለ ኤልሳ የዮሳፍጥ ልጅ እዩን ከወንድሞቹ መካከል መርጦ በእግዚአብሔር ትእዛዝ የእስራኤል ንጉሥ አድርጎ ቀባው። እዩም የአካብና የኤልዛቤል ልጅ የሆነውን ኢዮራምን እናቱና አባቱ በደል በፈጸሙበት በናቡቴ እርሻ ላይ እንዴት እንደገደለው መጽሐፉ እንዲህ ተርክልናል። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውን ተዘጋጀለት። የእስራኤልም ንጉሥ ኢዮራም፣ የይሁዳም ንጉሥ አካዚያስ በሰረገሎቻቸው ተቀምጠው መጡ። እዩንም ለመገናኘት ሄዶ በእዝራኤላውያን ናቡቴ እርሻ ውስጥም አገኙት። ኢዮራምም እዩን ባየው ጊዜ እዩ ሆይ ሰላም ነውን? ሲል ጠየቀው። እርሱም መልሶ የእናተ የኤልዛቤል ዝሙትና መተት

እስከበዛ ድረስ ምን ሰላም ሊኖር ይችላል? አለው። ኢዮራምም ዞሮ ፈረሱን ነዳና ሸሸ። በአካዚያስም አካዚያስ ወይ ክህደት ነው አለው። እዩም ቀስቱን በእጁ አጠንክሮ ኢዮራምን በጫንቃዎቹ መካከል ወጋው። ፍላጻውም ልቡን ወቅቱ አለፈ፣ በሰረገላው ውስጥም ወደቀ። እዩም አለቃውን ቢቀድርን እንዲህ ሲል አዝዘው አንስተህ በኢዝራኤላዊው ናቡቴ እርሻ ውስጥ አለው። አንተና እኔ ጎን ለጎን ሆነን በፈረስ ተቀምጠን አባቱን አካብን በተከተለን ጊዜ እግዚአብሔር ይህንን መከራ እንደሚናገርበት አስታውስ። እግዚአብሔር እንዲህ ይላል፣ ትናንትና የናቡቴ ልጆችን ደም በእርግጥ አይቻለሁ፣ በዚህም እርሻ ላይ እመልስብሃለሁ ይላል እግዚአብሔር። ስለዚህ አሁንም እግዚአብሔር እንደተናገረው ቃል ወስደ በእርሻ ውስጥ አለው። መርዘኛዋ ኤልዛቤል ከልዑል እግዚአብሔር ፍርድ ማምለጥ አልቻለችም። አስቀድማ ባሏ እጥሎም ልጇ በቀስት ተገድለው አይታለች። የንጹሑን ሰው ደም ያፈሰሰችውና ውሾች እንድልሱት ያደረገችው ባሏ የሰራው በደል በቀጥታ በራሱን ላይ ደረሰበት። የባልና ሚስቱ በደል ለልጃቸው ተርፎ ግፍ በፈጸሙበት በናቡቴ መሬት ላይ የልጃቸውን ፍጻሜ ሆነ። ኤልዛቤል እየተመካችበት ስልጣንና ሀብት ዘላቂ ከለላ ሊሆናት አልቻለም። የአባቶችን ርስት አልሰጥም በማለቱ በሐሰት ምስክር ያስፈረደችበትና በደል የፈጸመችበት የናቡቴ ደም አሁንም ድረስ ይከተላታል። እዩ ልጇን እንደገደ ለውና በእግዚአብሔር ቃል መሰረት ሬሳውን በናቡቴ እርሻ ላይ እንደጣለው አሁንም እርሷ ወዳለችበት ወደ ኢዝራኤል እየመጣ መሆኑን ተረዳች። በዚህ ጊዜ ቀጣዩ የእዩ ዓላማ እርሷ እንደሆነች የገመተች ይመስላል። ኤልዛቤል የሆነውን ሁሉ ሰምታ ፍፃሜዋ እንዴት እንደሚሆን ተገነዘበች። እዩን ለመጋፈጥና ለመቃወም ራሷን በበሩ መግቢያ ላይ በመስኮት አዘጋጀች። መለኮታዊውን በቀል ፈርታ እንደማንኛውም ሰው መደበቅን አልመረጠችም ቢያቆንም ራሷን ለእዩ አጋልጣ አሾፈችበት። በእግዚአብሔር ላይ የደነደነ ልብ እርሱን ለመጋፈጥ እንዴት እንደሚሞክር ኤልዛቤል ጥሩ ምሳሌ ናት። ነገር ግን ማንም ሰው ልቡን በፈጣሪ ላይ አደንድኖ መልካም ፍጻሜ ያገኘ የለም። እዩ ኤልዛቤል ወዳለችበት ወደ እዝራኤል በደረሰ ጊዜ የሆነውን ሁለተኛ ነገሥት ምዕራፍ ዘጠኝ እንዲህ ይገልጸዋል። እዩም ወደ እዝራኤል መጣ። ኤልዛቤልም በሰማሽ ጊዜ ዓይኗን ተኳለች ራሷንም ማስጌጠች በመስኮት ሞትም ዘልቃ ትመለከት ነበር። ጌታውን እንደገደለው እንደ ዘምሪ ሰላም ነውን አለችው። የእግዚአብሔር የቅጣት በትር በቤተሰቧ ላይ ቢሆንም ኤልዛቤል ግን ግድ አልነበራትም። ሰይፍ ብቻ በእጁ ላይ በያዘ በዩ ላይ ለካቷንና አሽሙሯን አዘነበችበት። እዚህ ላይ ኤልዛቤል እዩን በአሽሙር የተናገረችው ሀፍረተ ነገር ማንሳቱ ተገቢ ነው። እዩ ወደ ከተማይቱ ሲገባ ኤልዛቤል ጌታውን የገደለ ዘምሪ ሆይ ሰላም ነውን አለችው። ዘምሪ ማን ነው ለሚለው ጥያቄ መልስ የሚሰጠን አንደኛ ነገሥት ምዕራፍ 16 ነው። ይህ ሰው በደም አፋሳሽ መፈንቀለ መንግሥት ወደ ስልጣን የመጣና ለሰባት ቀናቶች የነገሰ በሰባት ቀናት ውስጥም ቤተ መንግሥቱንና በውስጡ ያለውን ሁሉ በእሳት እንዲያቃጠል እየተገደደ ሰው ነው። ስለዚህ ኤልዛቤል እዩን ዘምሪ ብላ ስትጠራው ንጉሰ የራሷን ልጅ ማለቷ ነው። ገድ ላይ ወደ ዙፋን ብትመጣም ከሰባት ቀናት በላይ የስልጣን ዕድሜ አይኖርህም ማለቷ ነበር። ኢዛቤል እዩን ከዘምሪ ጋር ማነጻጸሯ ትልቅ ስህተት ነው። ምክንያቱም የዘምሪ ድርጊት በራስ ወዳጅነትና በጭካኔ ብቻ የተመራ ሲሆን፣ እዩ ግን በነቢይ የተቀባ ንጉሥ ነበር። ድርጊቱም የፈጸመው ፈጣሪ ባዘዘው መሠረት ነው። ሰዎችን እና ነገሮችን ስናነጻጽር የረከሰውን ከቅዱስ ለይተን ማስተዋል ይኖርብናል። በመቀጠል እዩ ያደረገውን መጽሐፈ ነገሥት ምዕራፍ ዘጠኝ ሲገልጽልን እንዲህ ይላል። ፊቱንም ወደ መስኮቷ አቅንቶ ከእኔ ጋር ማን አለ? አለ። ሁለት ሶስትም ጃንደረቦች ወደ እርሱ አሻግረው ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯትም። ደሟም በግንቡና በፈረሶች ላይ ተረጨ። እዩም እረግጣት። እዚህ ላይ ልብ ልንለው የሚገባው አንድ ቁም ነገር አለ። ይህም በኢዩ ትእዛዝ ኤልዛቤልን ከመስኮት ወደ መሬት የወረወሯትና ደሟን ያፈሰሱት ጃንደረቦች የራሷ አገልጋዮች መሆናቸውን ነው። ይህም በኢዩ ትእዛዝ ኤልዛቤልን ከመስኮት ወደ መሬት የወረወሯትና ደሟን ያፈሰሱት ጃንደረቦች የራሳው አገልጋዮች መሆናቸውን ነው። እነዚህ አገልጋዮች የሴቲቱን ክፋት የሚያውቁና በእመቤታቸው ላይ ድብቅ የሆነ ጥላቻ ያደረባቸው ነበሩ። ስለዚህ እያገለ ያገለግሏትም ቢሆን ይጠሏት ነበር። እርሷም በዙሪያ ባሉት ሰዎች ጭምር ጨካኝና ጎጂ ስለነበረች አገልጋዮቿ የበቀል እርምጃ ለመውሰድ አጋጣሚው ሲያገኙ አላቅማሙም። በመስኮት ወደ መሬት ወረወሯት። በትንቢቱም መሠረት ውሾች የፈሰሰውን ደሟን ላሱት። ብጥሎ ባስክሬኗ ላይ የሆነውን ግን እጅግ አሰቃቂና የበደሏን ብዛት የሚያሳይ ነው። እዩ ኤልዛቤል ሴት መሆኗን የንጉሥ ልጅ የንጉሥ ሚስትና የንጉሥ እናት እንደነበረች በማስታወስ አስክሬኗን እንዲቀብሩ መልእክተኞችን ወደ ተወረወረችበት ቦታ ልኮ ነበር። ይሁን እንጂ መልእክተኞቹ ያጋጠማቸው ሁኔታ ከጠበቁት በላይ የከፋ ነበር። እዩም ወደ ውስጥ ገብቶ ከበላና ከጠጣ በኋላ ይችን የተረገመች ሴት ተመልከቷት፣ የንጉሥ ልጅ ስለሆነች ቅበሯት አለ። ሊቀብሯትም በሄዱ ጊዜ ከራስ ቅሏ ከእግሮቿና ከመዳፎቿ በቀር ምንም ሊያገኙ አልቻሉም። ተመልሰውን ይህን ነገሩት። እርሱም በባሪያው በቴስባዊው ኤልያስ አፍ የተናገረውን የእግዚአብሔር ቃል ይህ ነው። በእዝራኤል እርሻ የኤልዛቤልን ሥጋ ውሾች ይበላሉ። የኤልዛቤልን መሬሳ በእዝራኤል እርሻ ላይ እንደ ፍግ ይሆናል። ማንም ይች ኤልዛቤል ናት ብሎ መናገር አይችልም አለ። በሐሰት ደብዳቤና በሐሰት ምስክሮች አማካኝነት የሰውን ደም ስታፈስ የነበረችው ኤልዛቤል ታሊያቁን፣ የእግዚአብሔር ነቢይ ኤልያስን ከሀገር እስከ ማሳደድ የደረሰችው ንግሥት፣ የጣወቱ የበዓል ወዳጅና አስመላኪ የነበረችው ያቺ ሴት ከመስኮት ተወርውራ ከሞቷን በላይ ደሟም ደሙን እንዳፈሰሰችው እንደ ናቡቴ ፈሶ በውሾች ከመላሱ በተጨማሪ ከራስ ቅሏ ከመዳፎቿና ከእግሮቿ በቀር የቀብር ስርዓት ሊፈጸምለት የሚችል ምንም አይነት የሰውነት አካል አልተገኘም። ምክንያቱም ቀሪውን የሰውነቷን ክፍል ውሾች በልተውታል። ጠቢቡ ሰለሞን በመጽሐፈ መክብብ ስምንት አንድ ላይ እንዲሁም ክፉዎች ተቀብረው አየው፣ ከቅዱስም ስፍራ መጥተው ሄዱ። ነገር ግን ይህንን ባደረጉባት ከተማ ተረሱ። ይህም ደግሞ ከንቱ ነው እንደሚል ክፉዎች ምንም እንኳን ክፋት ዋነኛ መገለጫቸው ቢሆንም ሲሞቱና ሲቀበሩ ግን ብዙ ጊዜ ይታያል። ኤልዛቤል ግን ለቀብር እንኳን የምትበቃ አልሆነችም። መጽሐፈ መክብብ 6፥3 ላይ ሰው መቶ ልጆች ቢወልድ እድሜውም እጅግ ቢረዝምና ብዙ ዓመት በሕይወት ቢኖር ነገር ግን ነፍሱ በመልካም ባትጠግብ መቃብርም ባያገኝ እኔ ከእርሱ ይልቅ ጭንጋፍ ይሻላል አልሁ ይላል። ይች ሴትም ከእንዲህ አይነቱ አሟሟት ይልቅ ጭንጋፍ ብትሆን በተሻላት ነበር። እንደ ቅዱሳን መጽሐፍት አስተምሮ እስከ ዛሬ ድረስ ይህ የኤልዛቤል መቃብር ነው ብሮ ለመናገር የደፈረ ማንም የለም። ይህ ታሪክ ክፎች ከመሬት በላይም ሆነ ከመሬት በታች እንደሚበሰብሱ የሚያሳይ ምስክር ነው። የኤልዛቤል ታሪክ ጣዖት አምልኮን ካስተዋወቀችበት ጊዜ አንስቶ እስከ አሳዘኙ ፍጻሜዋ ድረስ በእግዚአብሔር ላይ ማመፅና ክፋት የሚያስከትለውን መዘዝ የሚያሳይ ጥሩ ማስታወሻ ሆኖ ለዘመናት ሲያገለግል ይኖራል። የእርሷ ታሪክ እንዲሁ ታሪካዊ ዘገባዎች አይደለም። በጣዖት አምልኮ በፍትህ መጓደልና በሥነ ምግባር ብልሹነት ላይ የሚሰጠውን መለኮታዊ ፍርድ የሚያሳይ ምሳሌ ነው። በኤልዛቤል ላይ የተላለፈው ፍርድ እግዚአብሔር ኃጢአትን ሳይቀጣ እንደማይታው የሚያረጋግጥ መጽሐፍ ቅዱሳዊ እውነታ ነው። በኤልያስ የተነገረው የኤልዛቤል ሞት መለኮታዊ ፍትህ በሚያስገርም ሁኔታ ሲፈጸም የሚያሳይ ነው። ይህም እስከ ዛሬ ድረስ የእግዚአብሔር ሉዓላዊነትን የሚቃወሙ ሰዎች ዕጣ ፈንታ ምን ሊሆን እንደሚችል በግልጽ ያሳያል። ከዚህም ባሻገር የኤልዛቤል ታሪክ ሥልጣንን ያለ አግባብ ስለመጠቀም የሚያስጠነቅቅ ትምህርት ይሰጣል። ኤልዛቤል የአምላክን ነቢያት ለማሳደድ የጣዖት አምልኮን ለማስፋፋት ናቡቴን ለማስገደል እና የወይኑን ቦታ ለመውረስ በጊዜው የነበራትን ስልጣን ተጠቅመበታለች። የራሳን ፍላጎት ለማሟላት ኃይሏን የመቆጣጠር ችሎታዋን ለኃጢአት ዓላማዎች ስትጠቀምበት በህገ እግዚአብሔር ካልተገደበ ስልጣን ምን ያህል አጥፊ ሊሆን እንደሚችል አሳይታናለች። በሌላ በኩል ደግሞ ይህ ታሪክ ከባድ ተቃውሞና የሐያላን ፈተና ቢገጥመንም በእምነታችን መጽናት እንዳለብን ያስተምራል። በአካብና በኤልዛቤል መንገስት ብዙዎቹ የእግዚአብሔር ነቢያት ስደት ቢደርስባቸውም ለቅዱስ እግዚአብሔር የነበራቸውን ታማኝነት አላጡም። ከእግዚአብሔር ጋር ያላቸውን ንጹሕ እምነት ይዘው ስደትን ከተቀበሉ ከነቢዩ ከኤልያስ ጀምሮ የአባቶቼ ድረስ አልትሰጥም እስካልሆና ቡቴ ድረስ ይህ ታሪክ የእምነት ጥንካሬ መላበስ እንደሚያስፈልግ ያስተምራል። እግዚአብሔር ጻድቅ እንደሆነና ለወዳጆቹ ለታመኑለትም ጽድቅን እንደሚከፍል በማመን እያንዳንዱ አማኝ በዚህ የእምነት ጎዳና መጓዝ አለበት የጽናትና የማይናወጥ እምነት ሊኖረን ይገባል። ሁሉን ቻይ የሆነው እግዚአብሔር የእምነትና የውድቀት የፍትህና የፍርድ ታሪኮችን በምንሰማበት ጊዜ ፍርዱንና ምሕረቱን ዘወትር እንድናስታውስ ያደርገናል። ከጣዖት አምልኮ ከፍትህ መጓደልና ከስነ ምግባር ብልሹነት እንድንርቅ ከኤልዛቤል ታሪክ እንድንማርም በቸርነቱ ይርዳን። በችግር ጊዜም ቢሆን እምነታችንንና ጥንካሬያችንን ሳናጣ ሁልጊዜም የእርሱም ምሕረትና ፍቅር እንድናስብ ይርዳን አሜን።